እሺ ማን ከብሩኬ ጋር የተኛ? ከአንቺ ከሱ ጋር ካልተኛሽ ማን አብሮት የተኛ? ከብሩኬ ጋር ካልተኛሽ እስኪ ማን የተኛ ትያለሽ? ይሄ ጥያቄ ለምትኬ የለሽ ነው። በነገራችን ላይ መተኛት እንደዚህ ቀላል ነው እንዴ? ፍፄ ጥሩ ሰው አልነበርክ እንዴ? ቀልድም ቢሆን ላይክ ይበዛል፣ ሲበዛ ይመራል። ቀልዳቸውን በልክ አድርጉት። የምትቀልዱበትን ነገር ደግሞ ብታውቁ ጥሩ ነው። ማለት ምን ነው ልጅቷን ክብር እንደሌላት ላይክ ከመንገድ እንዳገኛችኋት ነገር ቆጠራችኋት። እንዲህ ምንድን ነው እየተደረገ ያለው አልገባኝም። እኔ እኛ ዝም ዝም ስንል በፍቅረኛ መሀል አንገባም በጓደኛ መሀል አንገባም ብለን እንጂ የምንናገረው ነገር ቃል አተን አይደለም። በነገራችን ላይ የምንናገረው ቃል አተን አይደለም ነገሩን ግን የምር ካደረጋችሁት የምር ካደረጋችሁት እኛ ደግሞ ሀሳብ እንሰጥበታለን። በግድ ተኝ በርዶታል ተበረደው ይጋቡ ይጋቡና የተኙ አብሮ ተቃቅፈው መብታቸው ነው። ቤተሰብም ወዶ ኦዲየንስም ወዶ ፈቅዶ እንኳን ቢሰጥም አብረው እንዲሆኑ ነገር ግን እንደ አገር እንደ አገራችን እንደ ባህላችን ለቤተሰብ ለቤተሰቦቿም ክብር ባለው መንገድ ሽምግልና ተልኮ ከዛ በኋላ የሆነ ነገር እንኳን ቢፈጠር ቤተሰብ ያወቀው ነገር ነው። የቤተሰብ ክብር ይጠበቃል። ነገር ግን ለቤተሰብ ሽምግልና ሳይላክ ገና አብሮ በአንድ ቤት ውስጥ ስለኖሩ ተኝ ብሎ መገፋፋት ጥሩ አይደለም። ፍፄ ደግሞ ጓደኛክን የፈለገው ያክል ብታም ነው የፈለገው ያክል ጥግ ድረስ ብታም ነው፣ ምንም ነገር አይመጽምም ብለክ እርግጠኛ ሆነ መናገር የለብም። እሳትና ጭድ አብሮ ተኝተው አይሆንም። ሙቀት እኮ ይፈጠራል። ምን ሆነ ነው? ወንድና ሴት እኮ ናቸው። ብሩኬና ሀይሚ እኮ እህትና ወንድም ሳይሆኑ የሚዋደዱ ሰዎች ናቸው። ልብ ለልብ የተገናኙ ሰዎች ናቸው። ስለዚህ ነገሩን በልክ ቀልዱን በልክ ብናደርገው ጥሩ ነው። አይሚን ክብር እንደሌላት ይሆናል። ሌለ ከሱቅ ላይ እንደገዛችኋት ነገር ነው እያወራችሁ ያላችሁት። በግድ ተኝ። በርዶታል፣ ይባረዳል እናውቃለን። አሁን ትሳስ ምናምን እንደዚህ ዳር ላይ ይባረዳል ይመስለኛል። በተለይ ደግሞ አዲስ አበባ ላይ በጣም ይባረዳል። ይሄ ያለ ነገር ነው። ደግሞም አንድ ሰው በረደኝ ካለ ትዳሩን ማፋጠን አለበት። በቃ ወደ ትዳር መግባት አለቀ። ብርድ ልብስ የለም ብርድ ልብስም ደራርቦ መተኛት ነው። ባዝሊን ነገር መቀባት ነው፣ ሙቀት ይፈጥራል ባዝሊን። እንዴ ምንድነው? ሃይሚዬን የዚህን ያክል አጨናነቃችሁት እኮ ይኒ ትንሽዬ፣ ተዉ እንጂ በእንደዛ አይነት ነገር አትቀልዱ። ፍፄም ጥሩ ሰው ነህ አይደለም እንዴ? መልካም ሰው ነህ እኛ የምናውቀው በቁም ነገር እንጂ በእንደዛ አይነት እጅ እጅ በሚል ቀልድ አይደለም ምናቀ። ስለዚህ ከእንደዛ አይነቱ ቀልድ ውስጥ ውጣ ፍፄ። እውነት ሃይሚና ብሩኬ ደግሞ ይሄን ችግር ተመካክሮበት አምኖበት ወደ ውሳኔ ደርሰው ብሩኬም አምኖበት ውስጡ ያመነበትን ነገር ያድርግ። እኛ የምንገፋፈው ነገር የለም። እውነት ቀልድም ቢሆን የሆነ ቀልድ የምንቀልድበት ቀልድ አለ። ይሄ ክብር የሚነካ ጉዳይ ነው። እውነት ይሄ በጣም ክብር የሚነካ ጉዳይ ነው። እንደ ዝም ስንል ዝም ስንል ሆና አያቁም ምናምን ነገር እያስባላችሁን ነው። ሳናቀርተን አይደለም እናቃለን። እያንዳንዱ ነገር ምን ማለት እንዳለብን እናቃለን። እንደ ተከታዮቻቸውን እኛ አደለን። ስለዚህ ሀይሚና ብሩኬን እንወዳቸዋለን። ስለምንወዳቸውም ነው አብሮ እንዲሆኑልን የፈለግ ነው አብሮነታችንን የሚፈልግ ነው። ነገር ግን ደግሞ አንተም እንዳልከው እናንተ አብሮ እንዲሆኑ ፈቅዳችኋል። ወዳችሁ ፈቅዳችኋል፣ ሰታችኋል። ወዳችሁ ፈቅዳችኋል። ወደን ፈቅደን የሰጥንን ቢሆን እንኳን ምን መሰለክ ክብር የሚባል ነገር አለ። ለቤተሰብ ሽምግልና ይላክ። ደግሞ ሌላው ነገር ሙፍታ ስህተት ሰርቷል ለምትለው ሙፍታ ልክ ነው፣ ምንም ስህተት አልሰራም። ሙፍታ የትልቅ ሰው የሽማግሌ ወሬ ነው ያወራው፣ እንደ አገር እንደ ባህል ማለት ነው። ሽምግልና ይላክና ከዛ ሁሉም ነገር ይደርሳል ነው ያለው ሙፍታ። የተማረ ሰው ንግግር እንጂ አብረሽ ሄደሽ ተኛ አላለም። ጥሩ ምክር ነው የመከረው። አያችሁ እሱ ከእናንተ ከፍ ይላል። ባስተሳሰብም በእድሜም እኔ የተረዳትኝ እንደዛ ነው። በሰል ስትሉ የበሰለ ሰወሬ ታወራላችሁ። ስለዚህ ቅማምዬን አታጨናንቋት፣ የኔ ምትክሌሽን አታጨናንቁብኝ። እኔ እሷ ከዓይኔ ተተሰወረች ማንንም መተካት አልችልም፣ ልተካምም አልችልምም፣ ምትክም የላትም እሷ ማንንም ሊተካት አይችልምም። ስለዚህ ይችን ውድ የሆነች ልጅ አታጨናንቋት በማይሆን ቀልድ ላይ ቀልዱ በዛብን እያሉ ነው ቤተሰብም። ስለዚህ ቀልዱ ደግሞ በስነስርዓት ቢሆን። ሀይሚዬ አሸንጓሊት ነው አቅፍ የምተኘው ብላለች። ሙሩክም አሸንጓሊት አቅፎ ይደር። ያንን የእሷን ያክል አሸንጓሊት ገዝቶ አቅፎ ይደር፣ ወይንም ወፈር ያለ ብርድ ልብስ ይግዛ። አለቀ። በርዶታል። በግድ መተኛት አለብሽ። እኔ የምለው ፍፄ፣ ይሄንን እሺ እንደ ቀልድ አድርገን እንውሰደው እንደ ድራማም ተመካክራችሁ አደርጋችሁ ስሩት። እንደው የምር የምር ማለት ነው። እናንተ ገፋፍታችኋት ምትኬን ተኝታ የሆነ ነገር ቢፈጠር እናንተ አደላችሁ ለወንድ። እንዲሁም ለወንድ ተደርባችሁ ነው ምትኬን ለሽን ዝቅ የምታደርጓት ለወንድ አግዛችሁ ማለት ነው። ሀቅ ሀቁን እናወራና ማለት ነው። ትሰደባለች እርግጠኛው ነግራችሁ ነገር ግን ደግሞ ነገ ላይ የሚያሰድባትን ነገ ላይ አንገቷን የሚያስደፋትን ነገር አድርጊ ምናምን ነገር እንደዝውኒ ምናምን ነገር እንትን አይልም፣ አይመጣውም። ሲጀመር ማለት ነው ቡርኬት ጥግ ድረስ ለሃይሚ ክብር ቢኖረው ጥግ ድረስ ሃይሚን ቢወዳትም ለእሷ ክብር ቢጨነቅም፣ እንኳን ሰይጣን አለ በመሃል የሚፈትናችሁ። ምንም ችግር የለውም። እኔና አንችኮ ነገር አብረን የምንነር ሰዎች ነን ሙቀት ሲፈጠር ማለት ነው። አብረው ተኝተው ምንም ነገር ቢፈጠር ነገ እኔ እና አንቺ አብረን እንኖራለን አልከዳሽም የሚልም ቃል ይመጣል። አስቡት። ሴጣን ሲፈጥናችሁ ብዙ ነገሮች ይመጣሉ፣ ሀሳቦች አብራችሁ ስትሆኑ። ስለዚህ ብንግረች ላይ እኔ እንደዚ መዋረው እኔ እንደዚ አይነት ሂደት ምናምንትን ብዬ አይደለም እኔ ሰው ከሰው የወሰድኩትኝ ከሰው የተማርኩትኝ ነው እግዚአብሔርን ሰዎች እንደዚህ ሚዲያ ላይ አለ ምናምን ዩቲዩብ ላይ ገባገባ በሉ ቁም ነገር ታገኛላችሁ፣ ትማራላችሁ። ይሄ ቲክቶክ ላይ እንትን ተምትሎ እውነቴን ነው የምላችሁ። እና ብዙ ነገር ትወስዳላችሁ ከሰው ልምድ እና ብዙ ነገሮች አሉ፣ እናንተን ለማሳመን ማለት ነው። ከዛ እሺ ትሉና ሴት ሊናችሁ ትሸነፋላችሁ። ስለዚህ ፍፄ እንደ ትልቅ ሰው አስብ፣ እንደው በእናትህ ትልቅ ሰው ነ ይሰድቡሃል። ጨረቃ ፋሚሊ ደግሞ የሆነ ሰው በሀይሚና በቡሩኬ ከመጣ ይሄዱብሃል ይሄዱብሃል ይሄዱብሃል እረፍ እረፍ እረፍ እረፍ እረፍ እረፍ ብታርፍ ይሻላል። የምሬ ነው ምልክ እንደውም ከሀይሚ ጎን ቆመክ ቡሩኬን ተው፣ ጥሩ አይደለም እያደረክ ያለው ነገር። በክብር ሽምግልና ላክ የምትል ነበር የመሰለኝ። አንተ ግን ጭራሽ አብረሹ ተኝ እያልክ እየጎተኮት ካትነ ያለው ምትኬልሽ ደግሞ ይኔ እናት በአቋሚስ ጥኒ ሁሉ ነገር በጊዜው ይደርሳል። ቡራም ተበረደው ብርድልብስ ደራሩ ይተኛ። እንግዲህ ምንም ነገር ማድረግ አማቼ፣ አማቼ የኔ ዘንካታ ተውበናት ይሄን ሀሳብ ቀይረው። እንደ እንደምን ልሁን እኔስ እንደ ነፍሴ ተጨነቅ